በኪራ ፍቅር ምክንያት ጎዳና ወጣሽ። ቤቲ እምሩና ናሆም ተዋደዱ። ፍቅሩን ገለጸላት። ጽናት በእኔ ምክንያት ነው እንደዚህ የሆነችው ብላ ተጸጸተች። ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ኢትዮጵያዊና ትውልደ ኢትዮጵያን በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑን በአክብሮት ጠይቃለን። ጽናት ክፍል 47 ተለቀቀ። ቤቲ በኪራ ፍቅር ምክንያት አሁንም አብዳለች፣ እራሷንም አታውቅም። ጽናትን ፍቅሬን ቀማሽኝ፣ ፍቅር ዝቅ ያደርጋል ፍቅር ያሳብዳልም እያለች ነው። የማበድ ምክንያት ኪራ ነው ጽናትን በሌላ በኩል ታለቅሳለች። ፍቅሬን እንዳትቀሚኝ ኪራን ካጣው እኔ ሰው አልሆንም ብላይ ነበር ይኸው አሁንም አበደች እያለች ጽናት ታለቅሳለች። ኪራ ደግሞ አንቺ በእሷ በቷ ብትሆኚ እሷ ለአንቺ አታዝንልሽም ነበረ፣ ይልቁንስ ለወደፊታችን ይሆታችን እንዴት መኖር እንዳለብን አስቢ ይላታል። ኪራም ቀጥሎ ቤቲ ለአንቺ መጥፎ እንደሆነችና ያንን ሁሉ በደል አድርሳብሽ አሁንም ለእሷ ታስቢያለሽ ይላል። ጽናትም አይምሮዬ እየወቀሰኝ ነው ቀጥሎ የኔና የቤታ ፍቅር ካበቃ ቆይቷል። ስለሷ ማሰብ የለብሽም፣ ይልቁንም ለወደፊት ማሰብ አለብን። ደግሞ ከአባትሽ ሽማግሌ ልኬ እልል ባለ ሰርግ ነው የማገባሽ ይላል። ቤታ በኪራ ፍቅር ምክንያት ጎዳና ወጥታለች። እንደ አጋጣሚ ሀናን አገኘቻት። ያለሽን አምጪ ማለት ልብሽን ቅቤ ልብ የሆነ ያፈቀረ ያላፈቀረ ሃና በሁኔታው ግራ ተጋብታለች። ምን ማለት ነው በማለት ጠይቃታለች። ናሆሜ ከቤታ በጣ ገብ አለ እየጠበቃት ነው። ሃናም በሁኔታው ተገርማለች አዝናለችም። ይሄ ነው መጨረሻውም ይላል ናሆም። ቤታ ሃናን ጨዋታ እንጫወት ብላ አዙረኝ አታዙረኝ ኪራጋ ወስደህ ጣለኝም ትላለች። ናሆም፣ አንድ ስልክ ተደወለ። ማን የደወለው ኪራ ነው። ኪራ እኮ እኔን ይወስደኛል ይወደኛል፣ በእኔ አይጨክንም። ኪራ እያለሽ ታለቅሳለሽ ቤታ እና ወደ ጽናት አምርታለች። ናሆሜም ቤታን ለቤተሰቦቿ ሰጥቶ ወደ እነ ጽናት አምርቷል። እኔ ተጸጽቻለሁ፣ በእኔ ምክንያት ነው እንደዚህ የሆነችውም ትላለች። ጽናት አንቺ ምክንያት አይደለችም። ኪራን ያጠችው እኮ ቆይቷል ጽናትም ቀጥላ እሷ መጥፎ ሆና ከኔ ላይ ብዙ ነገር ብታደርግብኝም እንደዚህ ስትሆን ማየት አልችልም። ናሆሚም አንቺ በእሷ በቷ ብትሆኚ ቅንጣት ታህል አትጨነቅልሽም ነበር፣ እንዲያውም ሻምፖን ገዝታ ነበር ምታራጭ ይላል። ካቀኛ ሰው በምድር ላይ ምንም ነው። ስለዚህ የራስሽን ይሆት እና ለባለቤቷም ደውላ ነበር። እሱም መጣ። ምንድነው የተፈጠረው ሲልም ጠየቀ። ቤታ አበደች። እኔ እኮ ስለቸኮልኩ ነው እንጂ ውጭ ላይ አይቻታለው። መጨረሻው ይሄ ነው እያለ ስለ ቤታ ያዝናሉም ያወራሉም። ትንሽ ከተጨዋወቱ በኋላ እነሃና ወደ ቤታቸው ሂደዋል። ናሆሜም ኪራ የት ሄዶ ነው ይላል። ኪራ ወደ ውጭ እንደወጣና እንዳልተመለሰም ጽናት ትናገራለች። ቀጥሎም ናሆም ስለ እምሩ ጠይቋታል። እምሩ እንደተኛችም ትነግረዋለች። ወደ እምሩም አምርቷል። በመሀል ጽናት በዚች እድሜ ስንቱን ነገር አሳየኸኝ። አሆሜ ወደ እምሩ አምርቷል። እምሩ ተኝታለች። የእኔ ፍቅር፣ እንዴት እኮ ስተኝ ደግሞ እንደምታምሪ። የኪራና የጽናት ፍቅር አስቀናኝ፣ የቤቲ ማበድም አሳዘነኝ። አንቺ ለእኔ ብታስቢም፣ ግን እኔ ጎዶሎሽን ሸፉኜ ከአንቺ ጋር መኖር እፈልጋለሁ። እምሩ ተኝታ ናሆም ፍቅሩን ይገልጽላታል። ትናንትናም፣ ዛሬም ነገም እወድሻለሁ፣ አፈቅርሻለሁ፣ የፍቅሬም ስገልጽልሽ ምላሽሽ ምን እንደሆነ ባላውቅም እወድሻለሁ ብሎ ስሟታል። የኪራና የጽናት ፍቅር ተጧጡፏል። ጽናት ሶፋ ላይ ተኝታ ነበር፣ መቶ ሳማት። ኪራ መጥታል። እንዴ፣ ምን ነው አንድ እያሽንጋሽ አትይኝም? ጽናትም አንተን ስላገኘው ደስተኛ ነኝ። እሱም አንቺን ስላገኘው ደስተኛ ነኝ። የኔ ሚስት እንደሚስት ስትንከባከቢ እንደ እናት ስታስብ እያለ ፍቅሩን ይገልጽላታል። ሲስማተ ወዴት ወዴት ወዴት ወዴት፣ ሽማግሌ ለከክ ሳታገበኝማ ሚስት እንድትለኝ አልፈልግም። ፍቅራቸውን እያጧጧፉ ነው። ናሆሜ እትዶ ነው ብሎ በመሀል ኪራ ጠየቀ። ሲሄዱ ከምሩ ጋር ናሆሜ እና ምሩ ተኝተዋል። ደስ ሲሉ ለእኔን የጎበኘ የፍቅር አምላክ እናንተንም ይጎበኛችሁ እያለ ከኋላዋ ኪራ ኪራ መጣ እያቸውማ አያምሩም እኔም እኮ እንደዚህ እችላለሁ ሽሩሩ ብዬ ነው ማስተኛሽ፣ እያለ ይቀልዳታል። በላት ቀስቅሳቸው እንሄድ ብለው ተያይዘው ወጡ። የኪራና የጽናት ፍቅር ተጧጡፏል። አይን አፋር ሁና አባታለች። ይህንን ፊት ደጋግመሽየው፣ ገና ለብዙ አመታት አብረን እንቆያለን፣ እያሉ ይሳሳቃሉ፣ ይሳሳማሉ። አይን አፋርሁን ሽብኝም ይላታል። በሌላ በኩል ደግሞ ናሆሜና እምሩ እምሩ ከናሆሜ ቀድመው ነቅታለች ደሰስ ደሰስ ስታደረገው ነቅቶባታል ደንግጣ መለስ ብላለች ምን ነው ተነሳሽ እንዴ ምን እያደረግሽ ነው ተኝቼ ነዋ ቁጭ ብሎ ማንቀላፋት ተጀመረ እንዴ ደግሞ አቋረጥሽኝ እንጂ ጥሩ ህልም እያየው ነበር ምን አይነት ህልም ስንጋባ ነዋ ህልም እኮ እንደፈቹ ነው ተቃራኒው ምናልባት አልባት እኔ ስሞት አይታ ይሆናል እያለች ያ እንደዛ ጥብቄ ስፈልገው የነበረ ሞት አሁን ላይ ሳስበው ያስፈራኛል ትላለች ለሟት ከፈራሽ መኖር ጓጉቶሻል ማለት ነው። ስለዚህ በይኮቶሽ ውስጥ መኖር የምትጓጉለት ሰው እኔ ነኝ ይላል ናሆም እምሩ። ናሆምም እኔ እኮ በጣም ነው በጣም ምን እኔ እኮ በጣም ነው ማከብርህ። እንዳከበርሽኝ ፈጣሪ ያክብርሽ። ቆይ አንቺ ግን ማንን ነው የምትሸሽው? ራስሽን በጣም ሸሽተሽዋል። ለማንኛውም ነቃ ነቃ በይ ብሎ ጥሏት ሄደ። ቀጥላ መምሩ መራቅ መሽ ፈለግኩ ለአንተ ሸክም እንዳልሆን ፈርቼ ነው እንጂ ትላለች። በሌላ በኩል ኪራና ጽናት ፍቅራቸው ያስቀናል። ንግስት አድርጓታል። ሽንኩርትም ይከትፋል፣ ወጥም ሊሰራ ኪራ ጉድ ጉድ እያለ ነው። ሕይወት ከአንቺ ጋር ደስ ትላለች፣ ሁሌ መሳቅ፣ ሁሌ መዳሰት፣ ሁሌ ሁሌ ደስተኛ እንደሆነ ይነግራታል። አንቺስ ደስተኛ አይደለሽም? አይ ደስተኛ ነኝ። ሊስማት ቀረብ ሲል ናሆሜ ደርሶባቸዋለ ደንግጠዋለኝ የሚሉትም ጠፋቸው። ናግጠው ስለነበር ናሆሜ ተነሳህ፣ ናሆሜ መጣህ እያሉም ያወራሉ። ሽንኩርቱ በመሀል ተረስቷል። ናሆሜ ርቦስ ስለነበረ ስለ ሽንኩርቱም ጠይቋል። እናንተ ከምሰሩት የህንድ አክተር እያለ ይተርካል። ብቻ እሱን ውሰድልኝ እንጂ እኔ በአምስት ደቂቃ ውስጥ አደርሰዋለሁ አንተ ቆፍጠን በል እንጂ እናወጣ አይ እኔ ማ ትቼሽ አልሄድም። እያሉም ምያሉም ይቀላለዳሉ። በመሀል እምሩ መጣች። እምሩ ታግዘኛለች፣ እናንተ ሂዱ ብለው እነሱ ሰደዋቸዋል። የተሰራው ምግብ ደርሷል። እየተጎራረሱ ነው። ናሆሜ ና እምሩም ይጎራረሳሉ። ኪራና ጽናትም ይጎራረሳሉ። ፍቅሩ ደርቷል። ጽናትም ፍቅራችሁ ያምራል ትላለች ናሆሜንና እምሩን። በሌላ በኩል ጽናትና ኪራ አብረው ተኝተው ነበረ። በይሆቴ እንደኔ የታደለ ሰው የለም። እንደዚያ የደፈረኝ እንደዚያ ያሰቃየኝ ሰው አሁን ላይ ክሶኛል። እወድሃለው አለሜም ትለዋለች። እሱም የኔ ፍቅር ነቃሽ እንዴ? የኔ ፍቅር ስትለኝ ልቤ ቀጣለች። የእኔ ሚስት ቀልድ እየተማርሽ ነው አፍላ ፍቅር ወይም ደግሞ አዲስ ፍቅር የሚባለውን በኪራና በጽናት አየ ነው። አፍላ ፍቅር መኮራረፍም አለው፣ ደግሞ ያኮርፋል። ለደቂቃም ቢሆን አልወድህም ወይም ደግሞ እንዳትይኝ። አንቺ ከመጣሽ ይህ ሆቴል ብሩህ ሆኗል። እኔን ለመተው አታስቢ። አሁን ጽናት ፍቅሩ በስቶባታል። አንድ ነገርም ናፈቀኝ ትላለች። እሱም ስድብ ነው ኤችዲ ያለ መሰለሽ እንዴ? ከዛ በላይም አለህ ቀጥሎም ኪራ ደስታዬን አዝልቅልኝ ፈጣሪ ይላል። በሌላ በኩል ናሆም እና ምሩ ውጭ ላይ ወግ ያደርጋሉ። እምሩ ስለ ኪራና ስለ ጽናት መፋቀር እጅጉን ደስ ብሎኛል እያለች ታወራዋለች። እኔም በጣም ደስ ብሎኛል። ኪራና ጽናት ውሃና እሳት ናቸው። ኪራ በተፈጥሮ ግንፍል ግንፍል የማለት ባህሪ ያለው፣ ጽናት ደግሞ በተፈጥሯ ቻይና ዝምተኛ ናት። እምሩም የማያልቅ ፍቅር ተመኘውላቸው ትላለች። እሺ አንቺስ ምን ታስቢያለሽ? ይላል ነሁም ከፊት ለፊትሽ መንገድ ነዋ እያለች ተቀልደዋለች። አሁሜ እና እምሩም ፍቅር ጀምረዋል። አሽኮኮ ብሎም ያጫውታታል። ልደሽብኛል ይቅርታ ካላልሽኝ አላወርድሽምም ይላል። እንደምታምርና እንደሚወዳት እንደሚያፈቅራትም ይነግራታል። እምሩ አንቺ እንዴት ቻልሽው እየተዋደዱ መራራቅን? እኔ ካንቺ መለየት እና መራቅ አልቻልኩም። በጣም እንወድሻለሁ፣ አፈቅርሻለውም ይላል። ምሩም እኔ ላንተ አልገባህም፣ እሱም አውቃለሁ ልበ መምተኛ እንደሆን። ስለዚህ እኔ አንቺን ጎደሎ እሞላለሁ፣ አንቺም የእኔ ጎደሎን እየሞላሽ አብረን እንቀጥላለን። መትረጅኝ ከሆነ ከምትወስጂው መድኃኒት፣ መስተፋቅር ጠብ አደርግበታለሁ እያለም ይቀልዳታል። አንተ እኮ አታደርግም አይባልም ከቻልሽ የፊት አሳቂ። ለምን ስስቂ? ስለምታምሪ ነዋ። ለማንኛውም ከዚህ እንሄድ፣ መንገድ ላይ መሀል ሰፋሪ ሆንን። በሌላ በኩል ጽናት አረበቃኝ ትላለች። ሆዴን ጠቅጥቆ ጠቅጥቆኮ እያለች እያለች ስለ ኪራ ታወራለች። ፍቅር ለካ እንኳን ሰውን ድንጋን ያስተካክላል። ኪራ አሁን ላይ ወጥም ይሰራል አልጋውንም ማንጠፍ ጀምሯል። እንደዛ በቀን አምስት ጊዜ እያበላሸ እንዳላስቸገረኝ አሁን አንጥፎ ወጣ። ፍቅር ደስ የሚል ስሜት አለው። የሚወዱትን ሰው ማስደሰት አጥብቄ ስደሰት የምፈራው ነገር አለ። ቀጥላም እባክን ፈጣሪ ደስታዬን አንተው ጠብቅልኝ። ብቻዋን እያወራች እያለ ኪራ ከኋላዋ መጣ። ስለ ሁሉም ነገር አመሰግናለሁ ትለዋለች። ባል አይመሰገንም ግን፣ ኪራ አላሳፍርህም። አይደለም ኪራ ለምን ብሎ ጠይቋታል። እኔ የገጠር ልጅ ነኝ፣ የሀብታም ልጅም አይደለም። ከላይ የቤት ሰራተኛ ልትለው ስትሞክር፣ ሞክር አይ እንዳጨርሽው። እንደሱ ሁለተኛ ስትይ እንዳልሰማች ሰው ምንም ነገር ብታደርግለት ማውራቱን አያቆምም። ለኔ እንደ ፀሐይ አብርተሽልኛል። ደግሞ ምንድን ነው የሚያሳፍር ነገር የምትየው ኪራ እንደዚህ አይነት መልስ ሲሰጣት፣ በጣም እወድሃለው አፈቅረሃለው ይሄ ለኔ አይገልጸኝም ይላት። ይሄማ ምንም ነገር ቢሆን አንተን አይገልጽህም። እሱም እንደሚያፈቅራት ገልጾላታል። ከዚህ ላይ ነው የጽናት ድራማ ክፍል አርባ ሰባት ያለቀው። ቀጣይ ክፍሉን ቀጣይ ጊዜ ላይ ይዘንላችሁ እንቀርባለን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩ ለዚህ ቻና ለዚህ ቻናል አዲስ ሲሆናችሁ፣ ላይክ፣ ሼር ሰብስክራይብ ማድረጋችሁን አትርሱ።